የጠምባሮ ልማት ማህበር ጠልማ ግንቦት 9 ቀን 2016 ዓ ም በይፋ ተመስርቶ ወደ ስራ ገብቷል። በአንድ ዓመት ጊዜ ውስጥም በአዲስ አበባ ከተማና ሀደሮ ላይ ማስተባበሪያ ቅርንጫፎችን በመክፈት የአባላትን ቁጥር እያሳደገ ነው። ማህበሩ ታዲያ አሁን ላይ በሐዋሳ ከተማ ቅርንጫፉን በይፋ መስርቷል። በሐዋሳና አካባቢው የሚኖሩ የጠምባሮ ተወላጆችና አጋሮችም በምስረታው ወቅት የቀጣይ የስራ አቅጣጫዎች ላይ ውይይት አድርገዋል። በመንግስት ስራዎች ብቻ ታቅዶ የሚመጡ ውጤቶች የሉ? ስለዚህ ብዙሃኑ የሚታቀፍበት ነገር ቢኖር ጥሩ ነው የሚል ነገር አለኝ። ባንክ አካውንት ገቢ የምናሰባሰብበት የአስተባባሪ አካላት ጋር ስሊፖቹ የሚሰበሰብበት ያን ደግሞ ኃላፊነት የሚወስድ አካል ተመጅቶ አካውንት ላውንች ቢደረግ የተሻለ ነው። ሳውዝ አፍሪካ፣ አሜሪካ፣ አውሮፓ ጋር ያሉ የብሔረሰቡ ተወላጆች ስላሉ እሱ ጋር እስከ ውጭ ሀገራት ካሉ ልጆች ጋር ሊንክ ከመፍጠር አንፃር እዛ ሄዶ ለመመስረትስ የታሰበ ነገር ካለ ብዬ አስባለሁ። ማህበሩ በትምህርት፣ በጤና፣ በመሰረተ ልማት ስራዎች፣ በስራ እድል ፈጠራና በአለም በማስተዋወቅ ላይ ከልዩ ወረዳው መንግስት ጋር በመተባበር በርካታ ስራዎችን ለመስራት አልሟል። በምስረታው ወቅት ለተነሱ ሀሳቦች ማብራሪያ ከሰጡት መካከል የማህበሩ ምክትል ሰብሳቢ ኮሚሽነር ማሞቴጋ የተጠበቀውን ውጤት ለማምጣት ሰብሰብ ብሎ በአንድ መስራት ይጠይቃል ብለዋል። ይህንን ካልኩ ባጠቃላይ እኔ በጣም በጣም ትኩረት ልናደርግ የሚገባው ፖይንት በዩኒቲያችን ላይ ነው። ዩኒቲያችን ላይ ነው፣ አንድነታችን ላይ ነው በደንብ ትኩረት መስጠት የሚያስፈልገው። ከተበታተንን እንኳን ልማት ቀርቶ ለቅሶ የሚደርስም አይኖርም ማለት ነው። በጣም ነው ደስ ያለኝ እንደዚህ ሲያያችሁ ማለት ነው። አልጠበኩም። እንደዛ ፍላጎት አለ። ፍላጎትን ደግሞ በአቅማችን ወደ ተግባር መቀየር ነው የሚያስፈልገው ማህበሩ እየተጠናከረ በመሆኑ ሌሎች ዓለማት ላይም ተንቀሳቅሰው ለመስራት እቅድ ስለመያዙ ኮሚሽነር ማሞ ገልጸዋል። ለማህበሩ መዋጮ አርሶ አደሩ በአመት አንድ መቶ ብር የሚያዋጣ ሲሆን የመንግስት ሰራተኛው ደግሞ የደሞዙን ሁለት በመቶ እንደሚያዋጣ በሰፈረው ደንብ ቀርቧል። ሆኖም ሊሰራ ከታቀደው አንጻር መዋጮ አያንስም ወይ በሚል ከቤቱ ለተነሳው ጥያቄ የማህበሩ ስራ አስኪያጅ ታደሰ መኩሪያ ማብራሪያ ሰጥቷል። እዚህ ላይ ለፎርሙሉ ሁሉንም ህብረተሰብ ክፍል በአማካለ ከሚኒስትሩ እስከ ተማሪ እስከ ባለሀብት መንግስት ሰራተኛ ባለሀብት ሁሉንም በማማከለልክ እንዲሆን ስለታሰበ ነው እና ያ ደረጃ ፍረጃ እንጂ ከዛ በላይ ነው የሚለውና ከመቶ ብር በላይ ነው የሚለውና ሺህ ብር ብሎ ይችላል እንዲያቅማችን ሁሉንን ለማሳተፍ ተብሎ የታሰበ መሆኑን ብታሰበና ገደብ የለውም። የመጨረሻ ጣሪያ ገደብ እንደሌለውም ቢታወቅ የምለውን ሀሳብ ለማንሳለሁ በሌሎች አካባቢዎችም የቅርንጫፍና ማስተባበሪያዎችን ለመክፈት ቅድመ ዝግጅት መጠናቀቁንም አክለዋል። የልማት ማህበሩ ሰብሳቢና የጠምባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነህ በልዩ ወረዳው ያለውን የምልማት አቅም ለዓለም ማህበረሰብ ማሳየት ያስፈልጋል ብለዋል። የልማት ጉዳይ የጋራ ትብብር የሚጠይቅ ስለመሆኑም አክለዋል። የጠምባሮ ልማት ጉዳይ ወይ ለቦርድ አባላት የሚሰጥ አይደለም ወይም አባል ለሆነው ማህበረሰብ የሚሰጥ አይደለም። ሙዱላ መቀመጫ ላይ ያለው ላለው ህዝብ ብቻ የሚሰጥ አይደለም። ሁሉም በዓለም አገራት ውስጥ ያለው የጠምባሮ ተወላጅ ጠምባሮን ተደጋግፎ ማልማት አለበት የሚል ድምዳሜ ነው ያለኝ። የገቢ ማሰባሰብ አባላትን ማፍረትና የአደረጃጀት ስራዎች ላይ ባለፈው ዓመት ጠንካራ ስራ መሰራቱን ጠቅሰዋል። በዚህም ቀላል የማይባል ሀብት ማፍራት መቻሉን አንስተዋል። የአንድ አመት መት እድሜ ብቻ ነው አለው የልማት ማይባር ማለት ነው። አሁን ግንቦት አንድ አመቱ በአንድ አመት ውስጥ ማሄድ ያለበትን ሚሊዮኖች አካውንቱ ውስጥ ማስቀመጥ እየቻለ ነው ያለው። አሁን ጀምሯል። እናንተ ከተደመራችሁ በደንብ ማሄድ እንችላለን። መቶ ብር ሰብስበን ልማት አሁን ይቅዳችሁ፣ በጣም ከፍ ያለ ነው። በዚህ ማሳካት ትችላላችሁ ወይ የሚል ነገር ሲያነሳ ነበር። ሁለት ፐርሰንቷን ለማሳመን እኛ የሄድንበት ትግል ቀላል አልነበር። አሁንም ያልጨረስ ነው አለ አርሶ አደሮቻችን። ግን ሁሉም አርሶ አደር በግብር ልማት ማህበር አባል መቶ መቶ ብር የአመቱን ገቢ አርጓል። ማህበሩ ከጅምሩ መልካም መነሳሳቶች አሳይቷልና ሁላችንም የራሳችን እያበረከትን ነው ያሉት ደግሞ የብሔሩ ተወላጅና የሐዋሳ ዩኒቨርሲቲ ድኅረ ምረቃ ክፍል ዲን የሆኑት ዶክተር ታዬ ገብረ ማርያምና በአዲስ አበባ ከተማ አስተዳደር የልደታ ክፍለ ከተማ ሰራተኛ የሆኑት አበጃ ርፍጮ ናቸው። የሰው ቅስቀሳን ብዙ አያስፈልግም። ዛሬ እንዲያውም ከተነሱ ነገሮች በዋናነት አንዱ ምንድን ነው፣ እዚህ ጋር ቃል ግቡ የምትሉን ብር በጣም ትንሽ ነው፣ ከዚህ ከፍ ያለ ብር ከፍለን አባል ሆነን አካባቢያችን እናሳድጋለን የሚል ቁጭት ነው ያለው። በጣም በጣም ደስ የሚል ከጠበቅነው በላይ ነው። ኮምፒውተሮች፣ ፕሪንተሮች፣ የመቀመጫ ወንበሮችን፣ ተሽከርካሪ ወንበሮችን፣ የመቀመጫ ጠረጴዛዎችን እና ግሩፕ ቴብሎችን፣ ላተራልን፣ ፎቶኮፒ ማሽኖችን፣ የተለያዩ የቢሮ ቁሳቁስ ለቢሮ ቁሳቁስ የሚውሉ ማቴሪያልን ለጠምባሮ ልማት ማህበር እንዲበረከት እኔ እዛው በመሆን ያሉ የመንግስት ስራ ኃላፊዎችንና አንዳንድ ሰዎችን የክፍለ ከተማ የስራ ኃላፊዎችን በማነጋገር ለጠምባሮ ልማት ማህበር እንዲበረከት ስላደረግኩ ነው ዕውቅና የተሰጠኝ። በእለቱ የማስተባበሪያ ቅርንጫፍ ሰብሳቢዎችና አባላትም ምርጫ ተከናውነዋል።